ምንም ነገር ከመብላታችሁ በፊት ቡናን መጠጣት የጨጓራ አሲድ እንዲጨምር ያደርጋል። የሚያስከትለውም የአሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ የሆድ መረበሽ፣ ጭንቀትና መንቀጥቀጥ፣ እንዲሁም የሆርሞን መዛባት ኮርቲሶልን ይጨምራል። ታዲያ ጤናማው መንገድ መጀመሪያ ቀለል ያለ ምግብን ብሉ፣ እንደ ሙዝ እናም ኦትስን አንድ ላይ ቀላቅላችሁ እንዲሁም ደግሞ ዳቦ እና ለውዝን ብትመገቡ ተመራጭነት አለው። ወይም ደግሞ ከቁርስ በኋላ ቡናን መጠጣት ይመረጣል። ከቁርስ በፊት በባዶ ሆዳችሁ ቡናን አትጠጡ። ሁለተኛ ከመጠን በላይ ቡናን መጠጣት ነው፣ የተፈቀደላችሁን ገደብን ማለፍ ማለት ነው። ይህ የበርካታ ሰዎች ስህተት ነው። ከሶስት እስከ አራት ኩባያ በላይ በቀን ቡናን መጠጣት የልብ ምት መዛባት፣ የእንቅልፍ ማጣት፣ የጭንቀት መጨመር ድርቀትና የማድን መጥፋት እንደ ማግኔዥየምና የካልሲየም መጥፋትንም ሊያስከትል ይችላል። ታዲያ ጤናማው መንገድ የተፈቀደውን ገደብ በቀን ከሁለት መቶ እስከ 400 ሚሊግራም ካፌንን መጠጣት ይመከራል። ይህም ደግሞ እንደ ቡናው ጥንካሬ ከአንድ እስከ ሶስት ኩባያ ማለት ነው። ከዛ በላይ አብዝታችሁ አትጠጡ። ሶስተኛ በቀናችሁ ውስጥ በጣም ዘግይታችሁ ቡና መጠጣት ነው ማለትም ማታ ከሁለት ሰዓት በኋላ ማለት ነው። ከምሽቱ ከሁለት ሰዓት በኋላ ቡናን መጠጣት እንቅልፋችሁን ይጎዳዋል። ምክንያቱም ካፌን በሰውነታችን ውስጥ ከስድስት እስከ ስምንት ሰዓታት ይቆያል። ስለዚህ ችግሮቹም ደካማ የሆነ እንቅልፍን ያስከትላል፣ የቀን ድካምን ያስከትላል። የሆርሞን መዛባትና የጭንቀት መጨመርም ይከሰታል። ታዲያ ጤናማው መንገድ ከምሽቱ ሁለት ሰዓት በፊት አስቀድማችሁ ከቻላችሁ ከቻላችሁ እስከ ቀኑ 10 ሰዓትና 11 ሰዓት ቡናን ጠጥታችሁ መጨረስ አለባችሁ። ምክንያቱም የቡና ንጥረ ነገር ካፌን በሰውነታችን ውስጥ እስከ ስድስት ሰዓታትም ሊቆይ ይችላል። ስለዚህ ዘግይቶ መጠጣት እንቅልፍን ይረብሻል ማለት ነው። አራተኛ ብዙ ስኳርን መጨመር ነው። ይህ የበርካታ ሰዎች ችግር ነው። ብዙ ሰዎች ቡና ውስጥ ብዙ ስኳር ካልጨመሩ ጣፋጭ አይመስላቸውም፣ በፍጹም አይጠጡም። ስለዚህ እየጠጣችሁ ያላችሁት ስኳሩን ነው። ስኳር ቡናን ጤናማ መጠጥ ሳይሆን ጣፋጭ ምግብ ያደርገዋል። የሚያስከትለውም የክብደት መጨመርን የኢንሱሊን መጨመርን ማለትም የደም ስኳር መጨመርን ያስከትላል። የቅባት መከማቸት፣ የኢንፍላሜሽን ወይም ደግሞ የብግነት መጨመርና ለስኳር በሽታ ተጋላጭነትን መጨመርን ያስከትላል። ታዲያ ጤናማው መንገድ አንድ ሻይ ማንኪያ ስኳር ብቻ ተጠቀሙ፣ ከቻላችሁ ወይም ደግሞ ስኳርን በማር ተኩት፣ በተፈጥሯዊ ጤናማ ጣፋጭ ማለት ነው። አምስተኛ ሰው ሰራሽ ክሬሞችን በቡና ውስጥ መጨመር ነው። ይህም ትልቅ ስህተት ነው። ሰው ሰራሽ ክሬመሮች የምንላቸው ትራንስፋትን፣ የኬሚካል ተጨማሪዎችና ከፍተኛ የፍሩክቶስ ኮርን ሲረፕን ይይዛሉ እነዚህ ደግሞ የልብ ጤናን ይጎዳሉ፣ የአንጀት ጤናንም ያቃውሳሉ፣ ሜታቦሊዝምን እናም የሆርሞን ሚዛንንም ይጎዳሉ። ታዲያ ጤናማው መንገድ ተፈጥሯዊ የሆኑ አማራጮችን ተጠቀሙ። ከፈለጋችሁ ትኩስ የሆነ ወተት፣ የለውዝ ወተትን፣ ኦትስ ወይም ደግሞ የአጃ ወተትን እናም የኮኮናት ወተትን ብትጠቀሙ ተመራጭነት አለው። ስድስተኛ በቂ ውሃን ሳትጠጡ ቡናን መጠጣት ነው። ይህ የብዙ ሰዎች ችግር ነው። ካፌን የሽንት መጠንን የሚጨምር ነው። ሽንትን ያበዛል፣ ድርቀትን ያስከትላል፣ በተለይ በተለይ ብዙ መጠን ከጠጣችሁ። ስለዚህ ምልክቶቹ ደግሞ ድርቀት ሲከሰት የአፍ መድረቅ ይከሰታል፣ ራስ ምታትና ድካም ይከሰትብናል። ታዲያ ጤናማው መንገድ ቡና ከመጠጣታችሁ በፊት አንድ ብርጭቆ ውሃን ጠጡ፣ እንዲሁም ደግሞ ቡናን ከጠጣችሁ በኋላ ሌላ አንድ ብርጭቆ ውሃን መጠጣት ይመከራል። ሰባተኛ ቡናን በጣም በፍጥነት መጠጣት ነው። ቡናን በፍጥነት መጠጣት የልብ ምት ፍጥነት መጨመርን፣ መንቀጥቀጥ፣ ጭንቀትና የሆድ መረበሽን ያስከትላል። ምክንያቱም ካፌን ወደ ደማችን ውስጥ በጣም በፍጥነት ስለሚገባ ነው። ታዲያ ጤናማው መንገድ በደቂቃዎች ልዩነት ውስጥ ቡናን ቀስ ብላችሁ እየጠጣችሁ ጨርሶ በአንዴ ድብን አድግታችሁ ጠጥታችሁ አትጨርሱ። ስምንተኛ ከቁርስ ይልቅ ቡናን ምትክ ማድረግ ወይም ደግሞ መጠጣት ነው። ቁርስን ዘላችሁ ማለት ነው። ይህ የብዙ ሰዎች ስህተት ወይም ደግሞ ችግር ነው። ቁርስን በቡና መተካት የደም ስኳር አለመመጣጠን፣ ድካም፣ የስሜት መለዋወጥ፣ የጡንቻ መጥፋትና በኋላ ላይ ደግሞ የምግብ ፍላጎት መጨመርን ያስከትላል። ታዲያ ጤናማው መንገድ ሁል ጊዜ ከቡና በፊት የሆነ ነገር መብላት ያስፈልጋል። ዘጠነኛ ከእንቅልፋችሁ እንደነቃችሁ ወዲያውኑ ቡና መጠጣት ነው። ኮርቲሶል ወይም ደግሞ የጭንቀት ሆርሞን ጠዋት ላይ በተፈጥሮ በጣም ከፍተኛ ነው። ቡናን ደግሞ በላዩ ላይ መጨመር ኮርቲሶልን ይጨምራል። በዚህም አማካኝነት ጭንቀት እናም የሆድ አካባቢ ስብ መጨመርን ያስከትላል። ታዲያ ጤናማው መንገድ ቡና ለመጠጣት የተሻለው ጊዜ ከእንቅልፋችሁ ከተነሳችሁ በኋላ ከአንድ እስከ ሁለት ሰዓታት በኋላ ጠብቃችሁ በቂ ቁርስን ከበላችሁ በኋላ ረጋ ብላችሁ ቡናን መጠጣት ትችላላችሁ። አስረኛ ከመጠን በላይ እየተጠበሰ ወይም ደግሞ ከልክ በላይ የተቆላ ወይም ዝቅተኛ ጥራት ያለው ቡናን መጠጣት ነው። ርካሽ ወይም ደግሞ በጣም የተቆላ ቡና መጠጣት የበለጠ አሲድነት እንዲከሰት ያደርጋል። ተጨማሪ መርዛማ ንጥረ ነገሮች ወይም ደግሞ ቶክሲን የምንላቸው በሰውነታችን ቢውልላፕ እንዲሆኑ ያደርጋል። መጥፎ ጣዕምን ይሰጠናል፣ እንዲሁም የበለጠ የጨጓራ መረበሽን ያስከትልብናል። ታዲያ ጤናማው መንገድ በልኩ ቡናችሁን መጠቀም ነው። በመካከለኛ መልኩ የተቆላ ቡናን መምረጥ፣ ወይም ደግሞ እቤታችሁ የምትቆሉ ከሆነ በዛ መልኩ ማዘጋጀት፣ ትኩስ የሆኑ የቡና ፍሬዎችን መጠቀም፣ የቆየ መሆን በፍጹም የለበትም። እንዲሁም ደግሞ ከተቻለ ኦርጋኒክ የሆነ ቡናን መጠጣት ይመከራል። አስራ አንደኛ ስትጨነቁ ወይም ደግሞ ስትረበሹ ቡናን መጠጣት ነው። ጭንቀትን የሚያቃልል ስሜት የሚሰማችሁ በመምሰል ማለት ነው። ቡና አድሬናሊን እንዲጨመር ያደርጋል። ጭንቀትን በጣም ያባብሰዋል። ምልክቶቹም እንደ መንቀጥቀጥ፣ የደረት መጨናነቅ፣ መረበሽና ማተኮር አለመቻልን ያስከትላል። ታዲያ ጤናማው መንገድ ቡናን በዚህ ሰዓት ማስወገድ አለባችሁ። በጭንቀት ጊዜ ማለት ነው። ስትጨነቁ በቂ እንቅልፍን ሳትወስዱ ስትቀሩ እንዲሁም ደግሞ ሲርባችሁ ቡናን አትጠቀሙ። አስራ ሁለተኛ ቡናን ከህመም ማስታገሻ መድኃኒቶች ጋር መቀላቀል ነው። ሊያስከትል የሚችለውም ከቀላቀላችሁ የጨጓራ ደም መፍሰስንም ሊያስከትል ይችላል። የኩላሊት መጫን ወይም ደግሞ ኩላሊቶቻችን ላይ ጫናን ሊፈጥር ይችላል። እንዲሁም ደግሞ የልብ ችግሮችም ሊከሰቱ ይችላሉ። ስለዚህ ከአይቡ ኢቡፕሮፊን ጋር ቡናን አትውሰዱ። እንዲሁም ደግሞ አስፕሪንን የምትወስዱ ከሆነ አንድ ላይ ቡናን ከመጠቀም ተቆጠቡ። ደህንነቱ የተጠበቀው መንገድ አስፈላጊ ከሆነ መድኃኒቱን በውሃ ውሰዱ፣ በቡና አይደለም። አስራ ሦስተኛ ከትልቅ ምግብ በኋላ ቡናን መጠጣት ነው። ከከባድ ምግብ በኋላ ወዲያውኑ ቡናን መጠጣት ስህተት ነው። ይህ በተለይ በተለይ የብዙዎቻችን ችግር ነው። በቂ ወይም ደግሞ ጥሩ ምግብ ከበላን በኋላ ቡና ካልጠጣን በፍጹም የደስተኝነት ስሜትም አይሰማንም። በዚህ አማካኝነት እንግዲህ ትላልቅ ምግቦችን ከተመገቡን በኋላ ቡናን መጠጣት ከምግቡ የአይረን መምጠጥን ይቀንሳል፣ እንዲሁም ደግሞ የማዕድን መምጠጥን ይቀንስብናል። ማለትም ሰውነታችን ከምግቡ የምናገኘውን ንጥረ ነገር በብቃት እንዳይጠቀም ሊያደርግ ይችላል ማለት ነው። በተለይ ለሴቶችና የደም ማነስ ያለባቸውን ሰዎች ይጎዳል። ምክንያቱም አይረንን በትክክል እንዳያገኙ ስለሚያደርግ። ታዲያ ጤናማ መንገድ ቡናን ከመጠጣታችሁ በፊት ከምግብ በኋላ አንድ ሰዓት መጠበቅ ያስፈልጋል። አሥራ አራተኛ ከስፖርት በፊት ቡናን መጠጣት ነው። ቡና እናም ባዶ ሆድ እንዲሁም ደግሞ እንቅስቃሴ አንድ ላይ ሲደመር የሆድ መምን ሊያስከትል ይችላል። የአሲድ መመለስን ሊያስከትል ይችላል። ድርቀትና ፈጣን የልብ ምትን ሊያስከትል ይችላል። በትክክልና በጣም በልኩና በመጠኑ ከተጠቀማችሁበት በጣም ትንሽ መጠን የእንቅስቃሴ አፈጻጸማችሁን ከፍ ሊያደርገው ይችላል። ማለትም እንቅስቃሴ የምታደርጉበትን መጠን በውስጥ ያደርገዋል ማለት ነው። ታዲያ ጤናማ መንገድ ከስፖርት በፊት አስቀድማችሁ ከአንድ ሰዓት በፊት መጠጣት እንዲሁም ደግሞ መጀመሪያ ትንሽ ምግብን መመገብ ያስፈልጋል ማለት ነው። ታዲያ ቡናን በጤናማ መንገድ ለመጠጣት ከፈለጋችሁ ቀላል የሆነው መፍትሄ ከቁርስ በኋላ ወይም ደግሞ ከምግብ ጋር ቡናን መጠጣት። በቀን ከአንድ እስከ ሶስት ስኒ ወይም ደግሞ እስከ አምስት ስኒ በስኒ ከሆነ እስከ አምስት ስኒ እስከ ስድስትን ብትጠጡ ያን ያክል ብዙም ችግር የለውም። ከዛ መጠን አለማለፍ፣ ተፈጥሯዊ ወተትን ምረጡ። ክሬመሮችን ወይም ደግሞ ጣፋጮችን አስወግዱ። በቡና ውስጥ ስኳርን ቀንሱ። ከምሽቱ ከሁለት ሰዓት በኋላ በፍጹም ቡናን አትጠጡ፣ እንቅልፍን ያቦካል። ውሃን ከቡና በፊት እናም ከቡና በኋላ መጠጣት ያስፈልጋል። እንዲሁም ደግሞ ቡናን በአንዴ ሳይሆን በቀስታ እየጠጣችሁ መጨረስ ያስፈልጋል፣ ምክንያቱም ቶሎ በደማችን ውስጥ ስለሚገባ። እንዲሁም ከፍተኛ ጥራት ያለው መካከለኛ መልኩ የተቆላ ወይም ደግሞ የተጠበሰ ቡናን መምረጥ ያስፈልጋል። በጣም ለረጅም ጊዜ የተከማቸው ቡናን አትጠቀሙ። እንዲሁም ስትጨነቁ ወይም ደግሞ ውሃ ሲያጥራችሁ ቡናን በፍጹም መውሰድ የለባችሁ ማለት ነው። ይህንን ነገሮችን እንግዲህ በማስወገድ መጥፎ ስህተቶችን በማስወገድ ቡናን ጤናማ በሆነ መልኩ መጠጣት ትችላላችሁ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮሜንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።